በመጨረሻም እንግዲህ አባባ ቲናን አስያዟት ማለት ነው። ቲና ከዚህ ቤት ውጭልኝ፣ ከዚህ በኋላ ቤቴ ውስጥ ላይሽ አልፈልግም ብለው እንግዲህ ፖሊስ አምጥተው አስመነቀሯት ማለት ነው ከቤታቸው ውስጥ። ከዚህ በኋላ ድምፅሽን እንኳን እዚህ ቤት ውስጥ ለሰከንዶች መስማት አልፈልግም፣ ቲና ውጭልኝ ከቤቴ፣ አለበለዚያ ግን ከባድ ጦርነት ነው የሚነሳው አሏት። ለማንኛውም እኔ ከአንቺ ጋር ጭቅጭቅ ምናምን ነገር አልፈልግም፣ ከዚህ በኋላ አንቺ ጠላቴ ነሽ አውቃለሁ። ብዙ ነገር አድርገሽኛል፣ ብዙ ነገርም አድርሰሽብኛል። አሁን ደግሞ አሳግተሽ ስታስፈራርኝ ነበረ። ገንዘቡን በስሜ ካላስተላለፍክ እገልሃለሁ፣ አፈርጣሃለሁ እያልሽኝ በገዛ ቤቴ ተቀምጠሽ ብዙ ነገር አድርገሽኛል። ከዚህ የበለጠ ማናችሁንም ልታገዛችሁ ስለማልችል ቤቴን ለቃችሁልኝ ውጡ። እምቢ ካልሽ ግን ፖሊስ አምጥቼ ነው አስመንቅሬ ከዚህ ውስጥ ማስወጣሽ። ሲሏትም እሷ እኔ መሄጃ የለኝም፣ የት እሄዳለሁ ያደረኩት ነገር ሁሉ አባዬ ይቅርታ አድርግልኝ እባክህ። ብዙ ነገር አጥፍቻለሁ ብዙ ነገርም አድርጌሃለሁ። እባክ ለአንድና ለመጨረሻ ጊዜ ይቅርታ አድርግልኝ አለችው። እሱም ደግሞ አንገቴ ሊቢላ ይሁን እንጂ አንቺን እዚህ ቤት ለደቂቃ ማየት አልፈልግም። ቲና ውጪ፣ አለበለዛ ከባድ ውርደት ይከተልሻል። ውጪልኝ ከቤቴ ያሏት አባባ። ከዛም አለ ጣም ብላ ቁጭ አለች። ተወጫለሽ። ከዛም ዳኒ መጣና፣ እንዴ ውጪ በቃ እዚህ ቤት ውስጥ በፍጣጣ ሆነ በግድ መቀመጥ አይቻልም። ከአሁን በኋላ ከአንዴ አንተ ከኔ ጋር ነህ ወይስ ከነሱ ጋር ነህ? ስትለው ከአሁን በኋላ ከአንቺ ጋር የምቆም ይመስልሻል? እንዴ አንቺ እኮ ለኔ የምማትመለሽ ጣላትነሽ፣ ከዚህ በኋላ ስለዚህ እኔ ከአንቺ ጋር የምቆምበት ምንም አይነት ምክንያት የለኝም አላት ዳኒ። ምን ይሄ ሁሉ ነገር እኔ ላንተ ነበር እኮ ሳደርግ ይኖርኩት እንዴት እንደዚህ ታደርገኛለህ? ቆይ ለምን እያለች እንግዲህ በጣም ተናዳ ብዙ ነገር አለችው። ዳኔ የፈለግሽውን ነገር ማለት ትችያለሽ፣ እንደውም ልንገርሽ፣ ኤደን የኔ ፍቅረኛ ናት። ከዚህ በኋላ ቁርጥሽን ወቂ። ኤደን ማለት የእኔ ፍቅረኛ ናት፣ የካሌብ ሳትሆን። ስለዚህ ከዚህ በኋላ አጠገቤ እንዳትደርሺ አላት። በጣም ደነገጠች እና እኔ ጠርጥሬ ነበር እኮ የሆነ ሰዓት ላይ ጸባይ ሲቀያየርብኝ ምን ሆኖ ነው እያልኩ ነበረ ለካ ፍቅረኛ ሆና ነው ወይኔ ቲና እንዴት ነው ያላወቅኩት ብላ እንግዲህ እራሷን ይዛ ያዙ ይልቀቁኝ እያለች ነው ያሳዝናል በጣም በሰፈሩት ቁና እንግዲህ መሰፈር አይቀርም ቲናዬ አሁን እንግዲህ በቁጥጥር ስር አባባ አውላዋታል ማለት ነው በጣም ያሳዝናል ምክንያቱም በጣም ብዙ ነገር አድርጋችኋለች አባባን በጣም ብዙ ብዙ መስዋዕት አስከፍላችኋለች እሳቸውም ደግሞ ከዚህ በኋላ እኔ እዚህ ቤቴ ውስጥ ማየት አልፈልግም፣ ውጭልኝ ከቤቴ አላት። እሳቸውም ከዚህ በኋላ ማናችሁንም አልፈልግም። እኔ ወዳጄ ጠላቴን ስጠብቅ ይኸው ጠላቴ ሆኖ የተገኘው ሰው ዛሬ ግን ወዳጄ ሆኖ አገኘሁት። አያችሁ፣ የራሴ ልጅ ቁጭ ብሎ ጉኖን አጣጥፎ ቤት ውስጥ ጠበቀኝ። ግን ጠላቴ ዛሬ ይገለኛል፣ ነገ ይገለኛል እያልኩኝ በመጠባበቅ ላይ ያለው ጠላቴ ግን ዛሬ አድኖኛል። ስለዚህ አየህ አይደለ አንተም ብትሆን ብለው ልጃቸውንም በጣም ተናገሩት። እንግዲህ ወይዘሮ ቲና እኔ እኮ መሄጃ የለኝም፣ ላደረግኩት ጥፋቴ ሁሉ እቀጣለሁ። እባክህን አባዬ ለአንዴና ለመጨረሻ ጊዜ ብቻ ይቅርታ አድርግልኝ፣ እባክህን አትጨከንብኝ አባዬ። አውቃለሁ ገንዘብ እንደዚህ ገንዘብ ነው እንደዚህ ያደረገኝ፣ ምክንያቱም ሀብት ስለምፈልግ። ታዲያ የሰው ሀብት ነው እንደምትመኘው የራስሽን ሰርተሽ አታገኝም ነበር። እንደ በራስሽ በጉልበትሽ ያገኘሽው ነገር ከሆነ በረከትም የሚኖረው። አንቺ ግን ያለፋሽበትን በጉልበት ልትቀሚ ነበር አደለ? ግን አልተሳካልሽም በሚያሳዝን ሁኔታ። አየሽ አይደለ ዳኒ ከአንቺ ጋር አይደለም። ከበፊቱም ጀምሮ እሱም የሚፈልገው ገንዘብ እንጂ አንቺን እንዳለሆነ ጠንቅቀሽ ማውቃል። ገንዘብ ብቻ ነው የሚፈልገው ከአንቺ ምንም ነገር አይፈልግም ማለት። ከዛ በኋላ በጣም ተናደደችና ወይኔ ቲና፣ የእናንተ መጫወቻ አለሁን? በመጨረሻም ዳኒ እሰራልሃለሁ። እኔቶ ቲና አይደለሁም። የምሬ ነው፣ ዋጋ አስከፍልሃለሁ። ከዚህ በኋላ እኔ ለማንም የማልመለስ ጫካኝ ሴት ነው የምሆነው። አሁን እኮ ተስፋ የለሽም ተስፋ ቆርጠሻል። ብትፈልጊ ታንቀሽሙች፣ ሳትፈልጊም ደግሞ ቅጣትሽን መቀበል ነው። ሰው ጣቢያሽ ውስጥ ቁጭ ብለሽ ቅጣትሽን አጣጥሚ። ምንም ልርዳሽ አልችልም ከዚህ በኋላ ጨካኝ እና አረመኔ ሴት ነሽ አንቺ። ለአባዬ እንኳን ትንሽ ርህራሄ የሌለሽ እዛ ውስጥ ታስሮ እንደዛ ኩርመት ብሎ ጭራሽ የትመጻደቅ ያልበት እዛ የመጣሽ እንዴት እንዴት ነው የምታረግ የሚያረግሽ እሳቸውን ጭራሽን እንደማያቅ ሰው በጣም ነው የታዘብኩሽ። በጣም ነው የምታስጠየው ቲና። እውነት እኔ እንዳንቺ አይነት ሰው ደግሞ ገጥሞኛ አያውቅም በህይወቴ። እንዴት እንደዚህ ታደርጊያለሽ ሲል ሲል ዳኔ መናገር ያለበትን ነገር ሁሉ ተናገራት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና በመጨረሻም በቁጥጥር ስር ውላለች ማለት ነው። ከዚህ በኋላ አይንሽን ዝቤት ውስጥ ማየት አልፈልግም። በቃ አስጠልታችሁኛል፣ መሮኛል፣ ሁሉም ነገር ሰልችቶኛል። ስለዚህ ውጪ ቢላትም አልወጣም አለች። ትወጫለች። ለምንድን ነው የማትወጪው? ቤቱ እኮ የራሴ ነው። አሁንም እንደዛት እንደምትዝጅ የራስሽ ለማድረግ ታስቢያለሽ እንዴ? አባዬ በቃ ይቅርታ አድርግልኝ እንጂ እንዴ ከዚህ በኋላ የት መሄጃ አለኝና ነው? የትም ሂጂ፣ ሰማይ ግቢ ብትፈልጊ። ለኔ ብለሽ እንደሆነ አይመለከተኝም። ስላንቺ ስላንቺ የሚመለከተኝ ይመስልሻል እንዴ? በፍጹም ኔት ስላንቺ አይመለከተኝም ከዚህ በኋላ ቲና። አንቺ እኮ አልሞት አልኩሽኝ እንጂ ከገደልሽኝ በጣም ቆይተሻል። ከዚህ በኋላ ደግሞ እኔ ላንቺ ምንም አይነት ርኅራሄም አዘኔታም የለኝም። ስለዚህ ከህይወታችንም ከቤቴም ውልቅ ብለሽ ውጭልኝ ቢሏትም አልወጣም አባዬ፣ የፈለግከውን ነገር ማድረግ ትችላለህ። ከይቅርታ በላይ ምን አለ ይቅርታ አድርግልኝና እባክህን አባዬ በቃ ያችኛዋን ቲናንትቼ እንደ አዲስ እንደተፈጠርኩኝ ሆኜ እኖራለሁ ከእናንተ ጋራ እባክህን አባዬ ብትለውም በጭራሽ አላደርገውም። በጭራሽ ከጠላት የጋራ ቤት ውስጥ መኖር አልፈልግም። አየሽ አይደለ እናንተን ጥላቻ ውጪ ሳምሳመሽ ነው።